ሐዋርያው ዮሐንስ ማለት ሐዋርያው ዮሐንስ ማለት አምስት የመጽሐፍ አበርክቶ በአዲስ ኪዳን ያለው ኢየሱስ ክርስቶስን ደቀ መዝሙር ሆኖ ሲከተል የነበረ የክርስቶስ ኢየሱስ ሐዋርያ። ይሄ የእግዚአብሔር ሰው ሁላችሁም እንደምታውቁት በጣም ትልቅ የእግዚአብሔር አጀንዳ የተንቀሳቀሰበት ክርስቶስ ኢየሱስን በጣም ይወድ የነበረ ወደ ደረቱ በጣም ይጠጋ የነበረ የዮሐንስ ወንጌልን የዮሐንስ መልእክት አንድ፣ መልእክት ሁለት፣ መልእክት ሶስት እና በጣም አስገራሚ የሆነውን የራእይን መጽሐፍ የጻፈ ሰው ነው፣ የእግዚአብሔር ሰው ከሐዋርያትም ደግሞ ወደ መጨረሻ ላይ አርጅቶ የሞተ ከሁሉም እድሜ የጠገበ በጣም በአፍላ እድሜው በአፍላ ዕድሜው በቲኔጀር ውስጥ ጌታ ኢየሱስ ለመጀመሪያ ጊዜ የተገናኘው ኦልሞስት የ17 ዓመት ልጅ በነበረ ጊዜ ነው። ጌታ ኢየሱስ ይህንን ወጣት ያገኘው እነ ፓውሎስን በ30 ዓመት እነ ጴጥሮስን በ23 ዓመት ሲያገኝ ይህን በ17 ዓመት ልጅ ሆኖ የገሊላ ሰፈር ልጅ ነው። የማሪኮስ ወንድም ነው። የዘብዲዮስ ልጅ ነው እና የዘብዲዮስ ልጆች ማሪኮስ እና ዮሐንስ የታወቁ ናቸው። የነጎድጓድ ልጆች ወይም ቧርነጌስ ይባላሉ። በግሪኩ ምን ማለት ነው? ቁጦች፣ አትንኩኝ ባዮች ማለት ነው። በጣም በጣም እና ተደብድቦ ተመቶ መግባት አይመቻቸውም። አፈራር ሰው ነው የሚገቡት እነሱ ያፈረሱትን አባታቸው በሀብት ትንሽ ከፍ ያለ ስለነበር እሱ ያስነስናል። እነሱ ያፈረሱት ሰዎቹ በጣም ኃይለኞች ናቸው። ለኪስም ለጥርስም ቅርብ ናቸው። ሁለቱንም ነው የሚያወልቁት። ሰማይ ገብቶ ነው ያዋላለቃቸው ራሳቸው የፍቅር ሐዋርያ አድርጎ የጨረሳቸው እንጂ ልጆቹ ቆጣኞች ናቸው። ቆጣኞች፣ በጣም ቆጣኞች። እና አባታቸው አሳ ቤት አለው ትንሽ ሀብት አለው። ስለዚህ እነሱ ነው የተደብድቦ የሚመጣ ሀሳብ አይወደድም። ፊተኝነትን ይወዳሉ፣ የበላይነትን ይወዳሉ። ካጥሎበት ያ ቤተሰብ ይበላል። ለዚህ ነው ጌታ ኢየሱስ ክርስቶስ ጋር ጸሎታቸውን ሲያሰሙ ጌታ ሆይ አሉት። ጌታ ተጋብሮ በመንግስት በምመጣ ጊዜ እኔን በቀኝ በኩል ታደርገኛለህ፣ ብሮን ደግሞ ብራዘርን በግራ ታደርጋለህ። አንተ ማን ነው ብትሆነው አሉት ኢየሱስን። የሚገርማችሁ ነገር አብረዋቸው ዋጋ የሚከፍሉትን የሐዋርያትን ነገር እንኳን ምንም አይነት ቦታ አልሰጡትም፣ ለሐዋርያቶች እንኳን ምንም ግምት አልሰጧቸውምና በእነሱ ጸሎት ምክንያት ሌሎች ወንድሞቻቸው ሁሉ እስኪቆጡ አስቆጧቸው ይላል መጽሐፍ ቅዱስና፣ ቢቆጡ ዘይቶንኬ ምንም አይመስላቸውም። ማንም ተቆጣ ተቆጣ፣ ወደዛ ጋ ሄዶ መፍረድ ትችላለህ ነው የሚሏቸው ሰዎቹ። አንደኛ ነው የሚሉት እኛ። አንደኛ ከተስማማ ሁለተኛ ሆነህ መኖር ትችላለህ ነው እንጂ ጋቢና አይለቁም፣ በመጡም አይለቁም። ስለዚህ ጌታን ሲጠይቁት እኔ በግራ ወንድሜ በቀኝ ይሆናል ጉዳይ ሚኒስተር እሱም የውስጥ ጉዳይ ሚኒስትር አንተ ጠቅላይ ሚኒስትር። ከዛ እያንዳንዷን ልክ እናገባት አለና፣ ኢየሱስ ግርም አለው አለ ምን አይነት ጸሎት ነው ትጸልዩት? ግን ምን አይነት መንፈስ ነው ያላችሁ እናንተ አለ ወይ ጉድ ብሎ እነሱን መልስ ሰጣቸው። ማቴዎስ ሀያ ሀያ ላይ ሄዳችሁ ስታነቡ ማቴዎስ ሀያ ሀያ ላይ እናታቸው መጣች፣ እናትየው መጣችና ማቴዎስ ሀያ ሀያ ላይ እችሉ ጥያቄ ኢየሱስን ጠየቀችው። እች ጉዳይ ቤት የተመካከሩበት እንደሆነ ያጋልጣል። ጸደቀው ማለት ነው። የጸሎት የቤቱ አጀንዳ ነው ማለት ነው እና ማቴዎስ 2 ሀ ላይ የእናትየው ስም እንደ አባትየው ስም ባይጠቀስም መጣች፣ ከዛ ያገኘችው እና ኢየሱስን ጌታ ሆይ አለችው። አቤቶ ሆይ አላት። በመንግስት በመጣ ይሁን በመንግስት በመጣ ጊዜ አለችው፣ እህል አንዱን ልጄን፣ በቀል አንዱን ልጄን ህ በግራ አየ። ቤተሰባዊ አጀንዳ አይፈልጉም። እላቅ ማለት አይፈልጉም። አባ ገነኖች ናቸው። ኃይለኞች ናቸው። ኃይለኞች ርነጌስ በጣም ሀይለኛ የቁጣ ነጎድዋል ማለት ነው። እንደዚህ ያሉትን ነው እንግዲህ ፍቅር የጨረሳቸው፣ ሰማይ እየጨረሳቸው። ሰማይ እኮ የስንቶቻችን ባለውለታ ወይ! እኔ ቤት ያላረቀውን ያረቀው እኮ ሰማይ ነው። እናት አባት ያልገዙትን ስብዕናችንን የገዛን እኮ ሰማይ ነው። ፕሬስ ጋ